ሊያሾ ጂጂክያ ቤታዬ በጣም ተያይዘዋል። የሰው ልጅ መተሳሰብ፣ መተጋገዝ፣ መፋቀር ያለብን በህይወት እያለን እንጂ ስንሞት አይደለም። ዩትዩብ እንደው ሰፊ ነው፣ ይበቃል። ግን የሊያሾን ቪዲዮ ማን የፖስቶ ይመስላችኋል? ሊያሾ ከብዙ ሰዎች ጋር ተጣቅታለች። ከብዙ አርቲስቶች ጋር እንደዚህ እልህ አንገት ለአንገት ተያይዛለች። ያልተፋቱትን ተፋቱ፣ ያልተጋቡትን ተጋቡ፣ ያልተለያዩትን ተለያዩ እያለች ነገር ግን አሁን ከቤታ ጋር ስትጣላ ይሄንን ቪዲዮ ወይም ደግሞ የሊያን ቪዲዮ ማን ያወጣው ይመስላችኋል? እኔ በጆሬ ሰምቻለሁ። እኔ እግዚአብሔር ምስክሬ ነው። ሊያ ምን አይነት ቪዲዮ ቢኖራት ነው ይሄን ያህል አፏን ሞርታ የምትናገረው ብዬ በጣም ጆሬን ተጠራጥሬው ነበር። ግን ደግሞ ይሄንን በሰማው በሶስተኛው ቀን የሊያ ቪዲዮ ተለቀቀ። ሊያ ፈቅዳና ወዳ ነው ሊብ ላይ ሁና ስትጨፍር የለቀቀችው የለቀቃችሁ ይሄን ቪዲዮ የተቀረጠችው። ነገር ግን የሰው ልጅ ሊያ ሁን ይሄ ቪዲዮ ታየብኝ ብላ እራሷን ብታጠፋስ ማለት የራሷን ብታጠፋስ ማን ነው ጥፋተኛ? ወይኔ ይሄ ቪዲዮ እኮ ምንም ማለት አልነበረም፣ ወይኔ ብሎ ከንፈህ ከመምጠጥና ነፍስ ይማር ከማለት ውጭ ምንም የምናመጣው ነገር የለም። እኛ አበሾች ሰዎች ሲያድጉ፣ ሰዎች ሲለወጡ፣ ሰዎች ደግሞ የሆነ እፎ እያለ ህይወት ሲኖሩ ማየት አንፈልግም። ምክንያቱም ምቀኝነት አለብን። ሰላም ሰላም፣ እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ እራቴን እየበላው፣ ቅድም እራት ስሰራ ሊቭ ላይ ነበርኩኝ። ዛሬ አንዳንድ ነገሮች አወራለው። እናም እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ለአወራ የመጣሁት ከርዕሴ እንደምትመለከቱት ሰለሱ ይሆናል ማለት ነው። በመጀመሪያ ግን እራት እየበላው ነው እና ይህ እራት እንትን ነው። ድንች ሰላጣ ይባላል። በዚህ ሀገር ማለት ነው እና በጣም የምጣፍጠው፣ ሞክሩት። እና እንብላ። በእጅ በእጅ የሚበላ አይደለም የዛሬው ምግብ። የዛሬው ምግብ ምን መሰራችሁ? ምን ነው የሚባለው ድንች ከዛ ድንቹን ቀቅላችሁ ድንቹን ልጣችሁ ከታትፋችሁ ትቀቅሉታላችሁ። ከዛ ከድንቹ በኋላ ደግሞ ድንቹ ከበሰረ በኋላ ኩዝበራ ማለት አረብ አገር አለ፣ ኩዝበራ ይሄ ሽታ ያለው እሱ፣ ቃሪያ፣ ሽንኩርት አድርጋችሁ ሰላጣ ሚክስ ማድረግ ነው። በጣም ነው የሚጣፍጠው፣ በተለይ ደግሞ እራት ላይ። ከዛ ሚጥሚጣ ነስነስ ታደርጉበትና ወይኔ፣ በስመ አብ እንዴት እንደሚሆን እና ሙዶችዬ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ እንኳን ደህና ቆያችሁኝ። ሰብስክራይብ ስለምታደርጉኝ አመሰግናለሁ። እኛ አሁን የምፈልገው ከእናንተ ላይክ ነው። ቪዲዮን ስታዩ ላይክ አድርጉልኝ። እንግዲህ ዛሬ ላወራ የመጣሁት ታውቃላችሁ፣ አንዳንድ ጊዜ ሚዲያ ምናምን ስታዩ የሆኑ እኔማ በቃ መናገር እፈልግና አፌን ይዘኛል። አፍ አለኝ እኮ ማውራት እችላለሁ። ግን ብዙ የሚያሳዝኑ ብዙ የሆነ የሚያስጠሉ ነገሮች በቃ ትሰማላችሁ፣ ታያላችሁ። እና ይሄ ደግሞ መሳደብ አጋደግኩበት ማለት ማንነት የማይደለም፣ ግን እንዲሁ በቃ ከምሰማው ከማየው ተቀናችሁ፣ ዝም ብዬ ሳስበው ይገርመኛል። በቃ እኛ ሰዎች ስንባቅ በተለይኛ ሴቶች ወይም ደግሞ የትኛውም ሀገር ስንኖር ብዙዎቻችን ምቀኝነት አለ፣ ጋይስ በላጣጥም ምግቤን በጣም ጠፍጣ በተለይ ደግሞ ቃሪያ ካለው በስማም እርቦኛል እና እያወራሁ ደግሞ እየበለ ማውጋት ደግሞ ትንሽ ይከብዳል። ያው ብቻዬን ነኝ ለጊዜው ይደበረኝም፣ እንደዚህ እራሴን እየሰራሁ በምግብ አጥናናለሁ። በጣም ነው የደበረኝ። በጣም ማለት ነው ብቸኝነት ትላላችሁ እና ምንዶችዬ እንግዲህ ሚዲያ ላይ ወይ ነበር ጎረስ ጎረስ አደረኩኝ። እና እንግዲህ አሁን ላወራቸው የፈለኩት ማለት ነው። እኔ አሁን በቃ እንዲሁ ሳስበው ብዙ ልጆች ሚዲያ ላይ በተለይ እነ ሊያሾ ቤቲ፣ እነ ጂጂክያ ብንን የተለያዩ ሚዲያ ያሉ ሰዎች በጣም በቃ ሲሰዳደቡ ሲመቀኝ ምቀኝነት፣ ይሄ የዘረኝነት ጥግ ጥላቻ ሴቷ በሴቷ ላይ መቀናናት፣ እንዲሁ ቢጣሉ ቢጣሉ በዩቲዩብ ይጣላሉ። ማለት በእንዶ የሆነ ሰው እኔ አሁን እህቴ ወይም ጓደኛ ዩቲዩብ ብትከፍት ምን ችግር አለው? ነገር ግን እኔ አንድ ነገር ምን አለ መሰላችሁ፣ የሰው ልጅ ሆኖ ፍጹም የለም። የሰው ልጅ ሆኖ ማለት እኛ ሰዎች ስንባል ኃጢአተኞች ነን እንዲሁም ደግሞ ብዙ ጊዜ እኛ ሰዎች ልክ ነው ብለን የምናስባቸው ነገሮች አሉ። ለምሳሌ ይቅርታ፣ ይህ ነገር ብዙ ጊዜ እኛ ልክ ነን ብለን የምናስባቸው ለምሳሌ ሊያሾ በፊት ኢንስተግራም ላይ ሊቭ ሲገቡ እንግዲህ የሆነ ቪዲዮ ምናምን ሊቭ ላይ ሆና ሰክራ የተለቀቀ ቪዲዮ ነበረ። ያ ቪዲዮ ሊያ ሳታቅ ሳይሆን የተቀረጠው ሊያ እያወቀች በስካር መንፈስን ብትሆን፣ ያ ቪዲዮ ተቀርጦ እስካሁን ተቀመጠ እና ይሄ ቪዲዮ መሸወ እስከ ዛሬ ድረስ ሊያ እንግዲህ አግብታ ልጅ ወርዳ የራሷን ህይወት እየኖረች ብዙ ነገር እያደረገች በጣም ጀግና ሴት ናት። እኔ አረብ ሀገር ሰርተው ኢትዮጵያ ውስጥ እየኖሩ በቃ በጣም እኔ ስማርት ናቸው የማደንቃቸው በጣም ብዙ አረብ ሀገር ሰርተው ኢትዮጵያ ገብተው የሚኖሩ ልጆች አሉ። አሜሪካ ኑረው ኢትዮጵያ የገቡ ልጆች አሉ፣ አውቃለሁ፣ እናያለን። አሜሪካ ነበርኩ፣ ካናዳ ነበርኩ፣ ምናምን። የሰው ልጅ አገር ስለቀየረ አይደለም፣ የሰው ልጅ ብዙ ገንዘብ ሰራ ተከፈረው አይደለም። ከራሴ ጀምሮ ማለት ነው። እኔ በፊት ገንዘብ ነገ ሰርቻ አገኘዋለሁ ብዬ የማጠፋ ልጅ ነበርኩኝ። ማለት የማጠፋ ስላችሁ ይሄ መጠጣት፣ መብላት፣ መዝናናት ሳይሆን በቃ ገንዘብ ስሰጥ ወይም ደግሞ የሆነ ነገር ማድረግ ከፈለኩኝ። አንዴ ነው በቃ ታውቃላችሁ፣ ይሄ ነገ ይደክመኛል ነገ እንደዚህ ይሆናለሁ ምናምን የሚለውን በጭራሽ አላስበውም። ምንድን ነው የማደርገው፣ በቃ ነገ ሰራለሁ ነገ ደግሞ ዝቀበራለሁ ነገ ወር ይሞነኛል ያኔ ሳንቲም ደግሞ ብዬ ነበር ማስበው። በቃ እና ምን ልላችሁ ፈልጌ ነው የሰው ልጅ በጣም ብዙ ሰው ብዙ ገንዘብ ሰላገኛችሁ አይደለም ብዙ ገንዘብም ሰረኖራችሁም አይደለም ብዙ ነገርም በህይወታችሁ ሰራ ሳለፋችሁ አይደለም ሊያሾ በጣም ጠንካራ ሴት ናት። ኢትዮጵያ ገብታ እንግዲህ መኪና ገዛች፣ ቤት ገዛች፣ ልጥጥጥ ብላ እየኖረች ነው። ብትበላም ብትጠጣም በገዛ ገንዘቧ ነው። ማንም ጋር ጌም እንደዚህ ልጥ ምናምን ውሃ ዘይት ተቀባብታ አይደለም ጌም እየተጫወተች 24 ሰዓት ትሰራለች። ጎበዝ ናት። ግን ይሄ ሰዎችን የምታማውን ሰዎች የምትቦጭቀውን ነገር ባልወድላትም፣ በተለይ ደግሞ በትዳር መሀል ገብታ የምትናገረውን እንደ ሰው ስታዩ የገንዱ ሆነ ያስጠላችኋል። አይደለ? የሆነ ሰው ዝም ብሎ መሀል ገብቶ ምክንያቱም እኔ መቶች አሉኝ፣ ባለ ትዳር ማንም ሰው መቶ ትዳራቸውን ሲመጠብጥ ሳይ እኔ በጣም ነው የምናደደው። አልችልም እንኳን ላፋታ ማለት ነው። እሷ ሊያ በጣም ችግር አለባት። በጣም ማለት የምን በቃ ከአርቲስቶች ጋር ያያያዛት ነገር አለ አንዲት በቅርቡ ያገባች የሄኖክ ድንቁ እህት ወይም ደግሞ የእህት ልጅ እሷ ተፋታች ምናምን ብላ ቪዲዮ ሰራች። ግን ትናንትና እሷ አልተፋተውም ባሌ የሚዲያ ሰው አይደለም። የሆነ ቪዲዮ በእኔ በቤተሰቦቼ፣ በእናቴ ቤተሰቦች አንዳንድ ነገሮች በዛ የሆነ ቪዲዮ ሲሰራ ይቼ ከሚዲያ ላይ የባሌም ፎቶ አጠፋውት ባሌም ሰገማ አይፈልግም። ይሄ እውነት ነው። እኔ አሁን ወደፊት ባሌ ሚዲያ ከፈለገ አብረን እንሰራለን፣ ካልፈለገ ደግሞ ፎቶ ማለት ፎቶ መፖስት ካልፈለገ አልፖስትም። የሱን ፎቶ ካልፈለገ ፍላጎቱ ከሌለው ማለት ነው። ሶ ይችልጅ ፎቶ ሰራ ጠፋች። ብቻ ምን ተባለች? ተፋታች። እና ሊያ ይሄ ነገሯን ብጠላላትም በጣም ብዙም ወደዳት ነገር አለ። እና ወደ ጂጂ ስንመጣ ጂጂ ማለት በጣም እኔ እንጃ ክፉ የሆነች መጨረሻ ናት። ምክንያቱም በቅርቡ አንድ ፍቅረኛ ይዛ ነበረ። እሱ ታሞ ሆስፒታል ገብቷል። አሁን ታውቃላችሁ፣ በእሷ ምክንያት ታሞ ሆስፒታል ገብቷል። የስድስት ሰዓት ኦፕሬሽን አድርጓል። እና ይሄን ይሄን ስታዩ የሰዎች ክፋት፣ የክፋት ጥግነትን ስታዩ ያማል። ታውቃላችሁ ብቸኝነት ጌጥ ነው ትላላችሁ። ይሄ ሰው ምንም ቢሆን አብሯት አድሯል። ምንም ቢሆን አብሮበት ጠጥተዋል። ምንም ቢሆን ብዙ ነገር አሳልፈዋል። ሰው እንዴት ነው ታሞ መድኃኒት እያስፈለገው ሕክምና እየፈለገ ዶክሜንት ይዘ አልሰጥም ብላ ብዙ ነገር ሆኖ ብትቆይ ፓራራይዝ ትሆን ነበር ተብሎ ኦፕሬሽን ተደርጎ እኔ ሲናገር ሳይ ቪዲዮ ላይ በጣም አዘንኩኝ። የክፋት ጥግ ቤታዬ። በጣም እኔ ቤታዬ የምትባለች ደስ ትለኛለች። የሆነ በቃ በራሷ የሆነ በተለይ ዊግ ምናምን ስታደርግ የሆነ በራሷ እኔ እንደዚህ ነኝ እኔ እንደዚህ ነኝ ምናምን ስትል ብዙ ነገሮቿ ያስቃል። ቤታዬ ታስቃለች፣ ታስቃለች ሰዎችን ትረዳለች አንዳንድ ጊዜ እና ምንድን ነው እሷ ደግሞ በጣም ቅናተኛ ናት። ልብ ላይ ብዙዎቻችን እንከታተጋታለን ከብዙ ሴቶች ጋር ተጣፍታለች። ከብዙ ሴቶች ጋር ነው የምትተዳደረው ቤታዬ የምትባለው ማለት ነው። ነገር ግን እኔ ግራ የገባኝ የሊያሾን ቪዲዮ ማን የፖሰተው ይመስላችኋል ቤታዬ ለምዶ ታውቃላችሁ? እግዚአብሔር ምስክሬ ነው። እኔ በዚህ በጨለማ መማር አልፈልግም፣ ግን የሰማሁትን ነው የሰማሁትን ማለት ነው። ቤታዬ ከሊያሾ ጋር ስትጣላ ይህም ላይ ገብታ ምናለች ማርያምን ምንዳች ታቀር የእንትን ምንድን ነው ያለችው፣ አርፈሽ ተቀመጭ ሰረኔ ሰርጀሪ አይመለከትሽም። ምክንያቱም ምንድን ነው ያለችው፣ የሆነ ቪዲዮ አለ እንዳለቀልሽ፣ አርፈሽ ተቀመጭ ምናምን ብላ እግዚአብሔር ምስክር ነው እና ጭራሽ ሊያሾ የሆነ ቪዲዮ ይኖራል ብዬ አስቤ ማላቀበቅ ማንም ሰው ስተት ይሰራል። ልክ ነው ብሮ ልክነን ብለን መጥፎ ስተት ሰርተናል በህይወታችን ሁላችንም። የሰው ስተት የለም ግን ሊያሾ እስከ ዛሬ ከማንም ጋር ስትጣላ፣ ከዮኒ ጋር ስትጣላ፣ ከጂጂ ጋር ስትጣላ፣ ከማንም ጋር ስትጣላ ያር ተፖሰተ ቪዲዮ ከቤታ ጋር ስትጣላ ይሄ ቪዲዮ ተፖሰተ። ሶ ሊያሾን ለማሸማቅ ሊያሾው ደግሞ በጣም ደስል ከምትገኝ አንፃር፣ እኔ የሆነ ሰው መጥቶ የሆነ ነገር አለሽ ብለኝ እሰይ ነው ምለው፣ እመቤቴን እሰይ። ምክንያቱም የሆነ ሰው ውይ እንዳትለቅብኝ ምናምን ቤተሰቦቼ ብላችሁ ሽምቅቅ የምትሉ ከሆነማ እናንተን ወዴታች ነው የሚቀብሯችሁ? የኛ ሰው፣ የኛ ሰው፣ በተለይ አበሻ፣ አበሻ በጣም መጥፎ መጥፎ ባህር ያለን ነገር ምንድን ነው? ሰው ሲበላ፣ ሰው ሲጠጣ፣ ሰው ሲዘንጥ ሰው መኪና ሲገዛ ቤት ሲገዛ የተሻለ ኑሮ ሲኖር ስናይ አይናችን ደም ይለብሳል። በጣም ነው ይሄ ባህሪያችን የሚያስጠላው እና በህይወት ኔ በቃ በጣም የምጠራው ነገር ቢኖር በቃ ሰዎች ምንም ቢሆን ጥፋት እናጠፋለን፣ ምንም ቢሆን ስህተት እንሰራለን። ይቅርታ መባቢያ ግን አለብን። ይቅርታ ሰው መሆን አለብን። ዩቲዩብ ቤታዮ ተክፈት ጂጂ ተክፈት ሊያሾ ተክፈት። እንደ ዕድራቸው በቃ እንደ ዕድር ሁሉም የዕድሩን ነው የሚያገኘው፣ ሁሉም ዕድሩን ነው የሚበላው። ስለዚህ እዚህ ጋር መታው ምቀኝነት። አሁን እኮ ነገ ጠዋት ወይ ሊያሾ ወይ ቤታዮ ወይ ጂጂ ይሆን አደጋ ቢደርስባቸው የሆነ ነገር ቢፈጠር ነፍሴ ማር ወይ፣ እሷ እኮ እንደዚህ ነበረች፣ ውይ፣ እሷ እኮ እንደው ይሄ የጠባይዋ ነው እንጂ ጥሩ ሰው ነበረች ብለው ከንፈር መምጠጥና ነፍሴ ማር ከማረት ውጪ ምንም የምናመጣው ነገር የለም። ስለዚህ በህይወት እያለ ሰው መተጋገዝ፣ መተባበር ይሄን ያህል እኛ አበሾች ሚዲያ ላይ እርስ በራሳችን ስንቦጫጨቅ እርስ በራሳችን እንዳልኳችሁ፣ ሊያሹ በጣም ጀግና ሴት ናት። አሜሪካ ካናዳ ሄዳ አይደለም፣ እንደኛው አረባገር ሰርታ ነው። ስንት ስንታ፣ እኔ ራሴ ስንት አመት ያረባገር ሊያሾቁ ስንት ዓመት ነው አገር ሀገር የሰራቸው? ስንት ዓመት ነው ቱርክ ሀገር ሄዳ የተለው የተሰራቸው? ከዚያም ኢትዮጵያ ገብታ አግብታ ወርዳ ልጇን እያሳደገች ልጥጥ ብላ የኖረች ታውቃላችኋል። ይሄንን ሊያሾ እኮ በራሷ ነው የምትተዳደረው ወይ በወንዳ? ብዙዎቻችሁ በወንድ ትላለች ብሎ አይደለም፣ ሊያሾ አይደለም ሲመስለኝ በወንድ እጅ የምትተዳደረው አይመስለኝም። ወንዶችን እንደዚህ እየተሳደበች ወንዶችን እያዋረደች ወንድ ለእሷ ገንዘብ ይሰጣት አይመስለኝም። በዛ ላይ ደግሞ ለምለም ለምለም አሁን ታቋታላችሁ ጀግና፣ ብዙ ጀግና የሆኑ እህቶቻችን አሉ። የት አረብ አገር ነበረው። ስለዚህ አሜሪካ ካናዳ አገር ተቀምጠሽ ኢትዮጵያ ስትሄጂ፣ ወይም ደግሞ ኢትዮጵያ መኖር ያልቻልሽ ሰው አሁን የሆነች ልጅ የሆነ ጊዜ ስትዝናና ሰክራ የተቀረጠ ቪዲዮ አሁን ማምጣት ማለት ምን ማለት ነው? እግዚአብሔር ምን ማለት ነው? ሊያ ሾኩ የልጅ እናት ናት። ሊያ ይሶኬ ችግር የለባትም። ነገ ጧት ይቺ ልጅ ታየዋለች፣ ህፃኗ ታየዋለች። እኔ አሁን ላይ ለማንም አላስብም፣ ለልጆቹ ልጆቹ ያሳዝኑኛል። እግዚአብሔር ግን በቃ የሆነ ቤተሰብ ባመጣው ጣጣ ልጆቹ ሲሸማቀቁ ማየት በጣም ከባድ ነው አለን